ያቀላቸው ሰዎች ሲያገኙ የስ በችግራችሁ ጊዜ ሰዎች ናቸው ለእኔ ትክክለኛ ሰዎች። ስሰደብም አይዞሽ አለን ከጎንሽ፣ ሲጨበጨብልኝም አይዞሽ አለን ከጎንሽ የሚሉኝ እንጂ ሲጨበጨብ እየመጡ ስሰደብ ሲተፋብኝ የሚርቁ ሰዎች ምን ያደርጉልኛል? እንደዚህ አይነት ሰዎች ሱ ማናችሁ። የምነግራችሁ ሰው ማለት ስትሰደቡ ስትረገጡ አብራችሁም ሚሆን እንጂ የዛኔ ሸሽቶ ሲጨበጨብላችሁ ብቻ የሚመጣን ሰው ሰው አትበሉት። ትክክለኛ ሰው ማለት በችግራችሁ ጊዜ በተረገጣችሁ ጊዜ ከጎናችሁ የሚሆን ሰው ነው። እከሌ ስህተት ሰርቷል ተብሎ ስትጠሉ ስትሰደቡ የሚሻሽ ከሆነ ጠንቀር ይበል ጥርግ ይበል። ክያዬ መልዕክት ላንተ ነው እሺ። በዚህ ነገር የሚሻሹ ሰዎች ካሉ ጥርግ ይበሉ። እንደውም ችግር የጓደኛ ማጣሪያ ወንፊት ነው ይባላል። በዚህ ሰዓት ከጎንህ የሚቆሙ ሰዎች ናቸው ለአንተ ትክክለኛ ሰዎች

ከዛ እኔ እንደውም ምን አልኩት፣ ያለ መረጃ ስለማናምናችሁ መረጃ አምጦልን አልኳቸው። ለካሱ በተመሳሳይ ስልክ፣ ለምሳሌ እኔ አሁን ሌላ ፌክ አካውንት አለኝ። የሆነ ሰው ቤት ስቦለክ መሄድበት ሎግ ብዬ ምናምን ነው፣ ገባሽ? ኪያ መስሎት በቡና ጠጡ ገብቶ ዘጠኝ ሰው አይቶት እራሱ የእነሱ ልጅ ነው አይቶታል። እና የሆነች የምትገርም ኢሞጂ ልኮለት እራሱ እንትን ልኮልኛል። እራሱ ቴክስት አለ። እሱንም ቴክስት አውጥቼ አሳይሻለሁ። ከዛለ ልክ ሳየው ቀና ሲል ቡና ጠጡ ነው ገባሽ? አቡ፣ ከዛ ቶሎ ብሎ ነው የወጣው፣ ሰከንዶች ራሱ አልቆዩም። እና ስክሪንሾት ይዘናልኛ፣ እሱን ስክሪንሾት እናሳየሽና፣ ከዛ በኋላ ህዝብ ይፈርዳል። ገባሽ? ኤአይ አይ ነው የሚለውን እኮ ማረጋገጥ እንችላለን፣ ይቻላል። እሱን ላሳየሽና፣ ስክሪንሾት አለኝ ላሳየሽና፣ ከዛ ትፈርጃለሽ አቡዬ። ማለት እንዲህ አይነት ግልች የሚያደርግ እዚህ ጋ አንድ፣ አሁንም ማወቅ ያለብሽ አቡ፣ ኤአይ የምናገረው አሁን ለምሳሌ ላይቭሽን ሪከርዶን አንቺን ፎቶሽን ስክሪንሻት አድርጌ ሄጄ ከጠየቅኩኝ ይሄ ፊት ኤአይ ሆኖ ወይ የምለውን ነው እንጂ የሚገልጽልሽ። እዛ ላይቭ ላይ ላይቭ ትክክል ነው ወይ የምለውን ነው የሚፈልገው ወይነስ ትክክለኛ ቻት ጂፒቲን እንጠይቃለሁ። ቆይ ቆይ፣ አይደለም እንደሱ አይደለም። ለምሳሌ አንቺ እዚህ ጋር የአንቺ ላይፍ የቴዲ ላይፍ፣ አሁን አሁን የላኩልሽንን ስክሪንሻት አድርጌ ኔ ሄጄ ቻት ጂቢቲ ቢጠይቅ ኤ አይ ነው የሚለኝ ይመስልሻል? ቴዲ እኮ ቴዲ ነው። ትክክል እኮ ነው። ምክንያቱም የቴዲ እኮ ቴዲ ዛጋ ያለላክልሽና እያየሽው ይገባሻል። ከዛ ትረጃለሽ። አይሻልም? በምን ልላክልሽ? ለማን ልላክልሽ? የሆኔን ሰው ፎቶ የሆነ ቤት ውስጥ ይከታል። የሆነን ሰው ላይ እንደተገባ ነው። ልክ ላይ ስንገባ እንደዚህ አይነት ይመጣ የለ እንደዚህ አይነት ቡና ጠጥቶ ለኛ ለኛ እንዴት ለነሱ ታየ ታዲያ ያ ይሄ 13 ሺህ ያለው ነው አንድ ቁጥር ጻፊ ቡና ጠጥቶ ያለው ነው ብለዋል። ነው። ትናንትና ላይቭ ነበረች። እንዴ ባይ ቢሆን ምናምን እኔ እኮ ግምቴ ነው፣ ነው እኮ ያልኩሽ ሴዛል እንዴት ልትገምት ይችላል አንድ ሰው? ለምን አልገምትም? የፈለግን ቢገምት ምን አገባሽ አንቺ? ሀብወይን ጥያቄ ያዥ የፈለገበት ሀገር መገመት ይችላል። በጠዋት አስረዳ ሀብ ነው ነው አንተ ሰሰሚዳ ባለቤቷ ትምጣማትዩ ሰኒ የጠየቀችው ጥያቄ ትክክለኛ ጥያቄ ነው። ምክንያቱም አንተ እንዴት አወክ? ቡና ጠጡ ላይፍ ገብታ ማታቅ ሰውሽ? አዎ ትክክል። እኔ እዚህ ጋር ቀን ነው አይደል? እኛ ጋር ኖርዝ አሜሪካን ቀን ነው ዩስን ጨምሮ ቀን ነው። ላይቭ ልጅቷ ስትገባ ማታ ነበር። ማታ ደግሞ የሚሆነው ወይ ኤምሬት ነው ወይ ደግሞ ሮፕ ነው ወይ ኢትዮጵያ ነው። ላይ ላይ ነበረች ውጭ ላይ ሆ እኔ አንቺ ጋር በነበርኩበት ሰዓት እኔ አንቺ ጋር በነበርኩበት ሰዓት እሷ ላይቭ ነበረች። ከዚህ ወጥቼ ያልነበር እኔ ቡና ጠጡ አንተ ያንተ ያንተ ስሉኝ ከዛን ቤቷ ሄጄ ጆይን አልኩ። ልክ ቤቷ ሄጄ ጆይን ስል ላይቭ ነች ያለችው፣ አንቺ በሙባረክ ጉዳይ እያስጨነቅሽ ነበር። ከዛ ስክሪንሻት አድርጌ ወጣውን ሳየው ጨለማ ነው፣ ዩሮፕም ይመስላል፣ አላውቅም። ገብታ እኔ እዚህ ጋር ነኝ ማለት ትችላለች። እናንተ ጋ ፍሬንድ ባልሆንማ፣ ልጨነቅም። ሼር እያደረጋችሁብኝ በየዚ በዚህ በዚህ በዚህ ምንድን ነው ብዬ ደግጬ ገብቼ አየኋችሁ እንጂ እኔ ምን እንደተፈጠረው ሁሉ አላውቅም። ሁለት ባለው ክያ የሚለውን አይተሽዋል? እንደዚህ የተገረመ ኢሞጂ የላከለት የላክንሽ ልልሽ ነው። እሱ ልጅ የላከልኝ የላከውን ቴክስት አይተሽዋል? ልኬልሻለሁ። በኦሮምኛ ጽሑፍ ነው። ኦሮምኛ ነው የሚያወራው ልጁ። እሱንም ልኬ ይላት አለው ለመሲዬ ኦሮምኛ የሚችል ሰው የጻፈውን ቴክስት ያስተርጉሙልሽ። እኔ እኮ አይመለከታችሁም። ለምን እኔ የሚለው አንድ ሰ እኔ። አንድ ደቂቃ ቆየ። አንድ ፎቶ ነው እኮ እዚህ የተገረመ እሱ ሰውዬ ጠይቀ ነው ቴክስት ልኮልናል። ሁለት ትልክ ላታለሁ መስዬ፣ አሁን የላኩልሽን እሱን ቴክስት ደግሞ ሪከርድ አላደረጋችሁም? ለምን በምን ቅስፈት ሰው እንደውም ስክሪንሾት መገኘት እኮ ልጅቷ በጣም ፈጣን ሆና ነው እንጂ አይገኝም። ምክንያቱም በሰከንዶች ነው እኮ የወጣው። ኪያ እኔ አንድ ነገር ትናንትና፣ አንድ ደቂቃ፣ ዛሬ ደግሞ ወደ አንድ ሰከንድ ኪያው አንድ ነገር ምን አገባችሁ? መፍትሄ ነው፣ ያንተ መብት ነው። ኢሞጂ እንዴት አድርጌ ነው የሚተረጉመው? ኢሞጂ እኮ ነው፣ ጽሁፍ ነው፣ ጽሁፍ ነው። ጽሁፍ አለ ይግባ። ቡና ጠጡ፣ እሺ፣ ቡና ጠጡ። ብዙ ጊዜ የምትሰድበው ማንን ነው? አይደለም፣ እንደ ዘር ማህበረሰብን ትሰድባለች። በጣም በጣም መጥፎ ስራ ነው። ሀቡ ልጅ ማህበረሰብን ትሰድባለች። ምን እንዳለች ከኢትዮ ላይቨሪ ካርድ ጋ ጌም እንጫወት አለች፣ እና ከዛ ዘረኛ ጎንደሬ ናት። በቃ አሪፍ አቀሳስራት አለው አለች፣ ከኦሮሞ ማህበረሰብ ጋር ከዛ ስኪዩ ምን አለ፣ ትናንትና ላይቭ ሪከርድ ነበርን ክንጋ ጋር አቀሳስራት አለው አለ። መቱ ነው መቱ ነው

ዛሬ ድረስ አብርቼ አላውቅም ሰው። ዛሬም ደግሞ የማብራት መብት የለኝም። ለምን መሰለሽ ማሪዬ፣ ይኸውልሽ እኔ አንቺን አክብሬ ነው የገባሁት እንጂ ሌላ ሰው ቢሆን ስጀምር አልገባም ሰው። አንቺን ከፈለግሽ ፐርሶናሊ ልታናግሪኝ ትችያለሽ። እያንዳንዱ ሴቲንግን የት እንደተከፈተ እኔ የት እንዳለው ምናምን ሀቢባ ለማስረዳት እችላለሁ። ሌሎቻችሁ ግን አይመለከታችሁም። ትናንትና ማታም የሆነ ቤት ገብቼ ለማስረዳት ሞክር ነበረ ሰው እናንተ ደግሞ አፍንጫሽን ያስ ቂጤን ይ የማውራት መታለኝ። ኦኬ፣ ያኔ አካውንት ስለሆነ ማለት ነው ያ እሱ መብትሽ ነው። ግን አፍንጫሽን ያዝ አቡ የአንድ ጥያቄ እሷን ጠይቅልኝ፣ ፕሊስ። ትናንትና ና እሷ የምትኖረው ካናዳ ናት፣ በጣም ያወራሉ በውስጥ እንትልክ፣ በጣም ያወራሉ። እሺ እና እሷ የምትኖረው ኢሮፕ ናት ምናምን ብሏል። ትናንትና ደግሞ ኢትዮጵያ አላቅም የሆነ ቦታ ሆና ሎግ ብላለች። ና አንዴ ክያ አሌናስ ጨርሰኝ እና ተመሳሳይ አለች። የእሱ እህት የእሱ እህት ቪዲዮ ሀቢባእኔ ነገር አሁን መረጃውን ልካልሽ አለች። አደለ እሱ ነው ያ ጌሜ ስለደረሰ ትናንትና ተሰብስቦ ዛሬን ጭምር ሲሳደቡ የነበሩ ናቸው። ዛሬ ላይ እንደዚህ ቁጭ ብላ የምታወራው ማለት ነው። ባለቤቷ እዚህ ቤት ብዬ ነው የመጣሁት አደል። ስለዚህ ማንም ሰው እንደፈለገ እንዲያወራ አትፍቀጅ። ባለቤቱ ቡና ጠጡ፣ ይሄው ቡና ጠጡ። ማረጋገጥ የምትችይው አንቺ አካውንቱ የእሷ መሆኑን የት ሀገር አሁን እንዳለ በምን ኢሜል እንደተከፈተ፣ ኦኬ፣ ቪዲዮ በማስበራት አካባቢዋን በማሳየት፣ ኦኬ፣ በጣም ማረጋገጥ እየቻለ ለምንድን ነው? ይቅርታ ሰሊም፣ እናመሰግናለን ውዴ፣ ማስረጃሽን አቅርበሻል። አንድ ጥያቄ ቡና ጠጡን አንድ ጥያቄ ይህንን የኪያን የምትወደው ከሆነ እሱን የሱን ስም ለማጽዳት ትናንትና የገባችበትን ላይቭ ሪከርድ አውጥታ ትላክል። ሻቡ በቃ በጣም ጥሩ ትናንትና ጠ ደግሞ ቡና ጠጡ ፔጅ ማህበረሰብን የምትሳደብ ከሆነ ህዝቡ የመጠየቅ መብት ነው። የዛ ፌት አካውንት ባለቤት፣ የዛ ሪከርደር ባለቤት ማን እንደሆነች የማወቅ መብት አለው ማህበረሰብ የሚሰደብ ከሆነ። ስለዚህ አንቺ ፍቃድሽ ከሆነ ቪዲዮ አብርተሽ አንድ ፊትሽን ብታሳየን፣ ተገላገለ፣ ክያ ነጻ ወጣ ማለት ነው። ይሄ ነው ጥያቄው፣ በቃ ይሄ ነው ጉዳዩ። በአጭር ቅጥርት ሊያደርገው የሚችለው እንዳይንዛዛ፣ እንዳይራዘም ሊያደርገው የሚችለው ነገር አንቺ ቪዲዮ አብርተሽ ይኸው እኔ ነኝ ስትይ ብቻ

አካውንት አይ ነው አይ ነው ክሬት የተደረገው፣ የትም ቦታ ክሬት አድርጎ ሰጥቶ ነው ማለት እኮች ናለው። ሲምፕሊ ኦኬ። ሁለተኛ ደግሞ መጠየቅ የሚትችይውን ነገር ልንገርሽ። ትናንትና እኔ አንቺ ቤት የነበርኩበት በሙባረክ ሰዓት ሰዓቱ ይታወቃል። ሰዓቱን ይዘሽዋል አደለ? ኢቭን ሌላው በላይቭሽ ማውጣት ካልቻልሽ እኔና አንቺ ቴክስት የተላላክንበት ሰዓታቶችን ሂደሽ ማየት ትችያለሽ። ቴሌግራም ላይ እሷም ላይ የገባችበትንን ደግሞ ስክሪንሻት አርጋ አውጥታ ታሳይሻለች ማለት ነው። በእንደዚህ አይነት ማውጣት ትችያለሽ። እኔ በእንደዚህ አይነት መልኩ እውነታዊን ማውጣት ትችያለሽ። ቴሌግራሜ የለውም። አሁን ደግሞ ገብተው ያወሩት ልንገርሽ ምን ስሉ እንደነበረ ከፈለግሽ እኔ መረጃ ልክልሻለው። ላይክ በጣም የሚደብረው ነገር ፈልገሽ መርጠሽ ባልተወለድሽ ዘር ሰው ያልሰራቸው እያልሽ ያለ መሰላቸው። ትክክል ነው ያልሽ ያለ ነው ትክክል ነው እያልሽ ነው ያለሽው። እኔ ማንንም ሰው በቤቴ አላስነካም። እራሴ ላይ እንዲደረግ የማልፈልገውን ነገር አላደርግም። እዛም የማደርገው እራሴ ስለማከብር ነው። እኔ ስለሌላ ቦታ አያገባኝም። እኔ ቤት ውስጥ ግን ዲስሪስፔክት ስትደረግ ያ የእኔ ኃላፊነት ነው። እኔ ማንም ሰው ማንንም ዲስሪስፔክት እንዳያደርግ ጉዳዩን የማይመለከተው ሰው አላስገባም። እኔ ቤት ጉዳይ ሲመጣ ሁለት ሰዎች ተበዳድለው አንዱ ተበዳይ፣ አንዱ በዳይ ሆነው ከመጡ ሁለቱም ብቻ ነው ዱቅ አድርጌ እዚህ ጋ የምነጋገረው እንጂ እኔ ማንንም አላስነካም። ስለ ዘር ምናምን እንዳታነሳ። እዚህ ጋ ምንም አይነት ዘር ነገር የለም። አንድ ሰው ዘሎ ዘሬ ካለ የእኔ ብሔሮች ተነሱልኝ ጩሁልኝ ማለት ነው ነው የእኔ ብሔሮች ተነሱልኝ ሳይሆን፣ አንድም ሰው እኔም በዘሬ ሰድብኝ አይገባ እዚህ ቤት። ስለ ቡና ጠጡ ያወሩ ከሆነ ልጅቷን እያለች ልጅቷን ማውራት እየቻሉ ትናንትና ወዳው ነው ቀጥታ ወደ ጌም ምን አገባኝ? ይመለከተኛል ስለትናንት እኔን ይመለከተኝ። እኔ ቤት ስለሚፈጠረው ስለትናንትና ስ አንድ ሰው ብሄር ክም ቢነካ እኔ ቤት ውስጥ ብሄር ክም ቢነካ፣ እኔ እንትጠይቀኛለሁ። እኔ አልፈቅድለትም። ገባክ? ማንም ሰው የማንንም ብሄር እንዲነካ፣ ማንንም የማንንም ሃይማኖት እንዲነካ እኔ አልፈቅድም። በቤቴ እኔ ሃላፊነትም ወስደው ስለቤቴ ስለ እኔ ገባህ? እኔ እዚህ ጋር እኔ ጋር አንድ ሰው የሆነ ነገር ቢናገር ያ ሰው ማንም ይሁን እድና ጥያ አስወጣዋለሁ። ለምን እኔ ክብሬ እንዲነካ አልፈልግም። ማንም የማንንም ክብር እንዲነካ በቤቴ አልፈቅድም። እኔ ቤት ስለ ብሄር አናወራ። በዘሬ በዘሬ አትበል፣ ደጋግበት። እሺ አሁን አንተ ቡና ጠጡ የኔ አደለም አልክ። ህዝቡ ደግሞ የአንተ ነው አለ። ማስረጃ ከሌለት ምንም አታመጡም። በቃ የኔ ሆነ አልሆነ ምን አገባችሁ ብለ ጉዳዩን መዝጋት ትችላለን። ግን የእውነት ነፃነት የሚያስጨንቅህ ከሆነ የእውነት አንተ ንጽሕና የሚያሳስብህ ከሆነ ማስረጃ ማቅረብ ይቻላል። ማስረጃ እኮ ከባለቤቱን ከማቅረብ በላይ ምንም። ባለቤቱን አቅርበሽ ጠይቂ፣ ሙሉ ነገሯን ጠይቂያል፣ የፈለግሽውን ነገር ጠይቂያት ብዬ ታለች። ነቅላ ወጣች እኮ። ቪዲዮ አብሪ ስላት። ቪዲዮ እሺ፣ ፊቷን ማሳየት ካልፈለገች ስክሪን ሪከርደር ናት። ስክሪን ሪከርደሮች ብዙ ጊዜ ፊታቸውን እንዲታያ አይፈለግም። ስለዚህ አትሊስት አካባቢዋን ቪዲዮ አብርታ ካሜራዋን ፍሊፕ አድርጋ አካባቢ ቡና ጠጡ ናይ ሞዴሬተሮች አሁ ክፉ ላይ አላስወጧትም አይደለ? አንድ ቁጥር ደጋግሜ ይሳሬተሮች እኔ አስወጡ አስገቡ ካላልኩ ኔቨር ዘይ ሪስፔክት ሚ ከኔ ፍቃድ ውጭ ማንን ማያስገቡ ጨዋ የሚያከብሩ ሞዴሬተሮች ነው ያሉ። እሺ ቡና ጠጡ አንድ ቁጥር ጻፊ ፕሊዝ፣ የመጨረሻው ጁላይ 20 ነው። ኢዮ ሎግዲን አካውንት አይፎን 13 ፕሮ ኢን ኢትዮጵያ አዲስ አበባ። ያ ለመጨረሻ ጊዜ ሎግኢን የተደረገው ጁላይ 20 ነው። ከዛም በኋላ የለም። ሎግ አውት ብለሽ ትገቢ ነው ታውቂ ያለሽ እኮ ለመጨረሻ ጊዜ ሎግ አውት ተብሎ ሎጊን፣ ዛሬም አላት ዛሬም አላት ኖ፣ ሎጊን አዲስ ወጣ ከገባች እኮ ነው ሎጊን ስቶሪ ላይ የሚገባ እንጂ፣ ኦልሬዲ የራሷ ከሆነ የራሷ ነው፣ እዛው ነው የሚቀመጠው። እየገባች ስትቀመጥ ነው እንጂ እሺ፣ ጠየቁት ይሄንን ነው ሎጊን የተደረገበት መቼ ሎጊን ተደረገ ለምሳሌ እኔ ጠርጥሬ የነበረው ምናልባት ሎጊን ኬትም ሀገር ሲደረግ ቲክቶክን መሸወድ አይቻልም እዚ ጋ ምን ይላል እዚ ጋ የኔን ስቶሪ እጂ ሳየው ሎጊን ፍሮም ሃይፎን ሲክስቲን ኢን ካታር ዶሃ ካታር ይላል ባለሁበት ሀገር ስለዚህ እዚ ጋ ሎጊኑ እንዳለ ሎጊኑ ቀኑ ሰዓቱ ሙሉ አዲስ አበባ በስድስት ሎጊን የተደረገው በጁላይ ስድስት ሰባተኛው ወር ጁላይ አስራ አራት ስድስተኛው ወር ጁላይ ሀያ የሚለው እንዳለ ሎጊን የተደረገው ኢትዮጵያ ውስጥ ነው። ኢትዮጵያ አዲስ አበባ በሃይፎን ተርቲን ነው። በሃይፎን አስራ ሶስት ይሄ ነበር ዋናው። በጣም እናመሰግናለን። የጠየቅንህን ማስረጃዎች በሙሉ ስላቀረብክ እናመሰግናለን። በጣም ነው አረጋግጠናል። ቡና ጠጣን አረጋግጠናል። እናመሰግናለን። ሰዎች የምታወጪ ሁሉ የምር እንደ እህት በጣም ነው የምወድሽ፣ በጣም ነው የማምር እቅት ነው። እኔ የጠየኩትን ማስረጃዎች ባታመጣ እንግዲህ ይሄ ነበረ አላቀረበም ብዬ እናገራለሁ። ማንም ጠይቀኝ ማስረጃ ይላ ፐርሰናሊ ለመጉዳት ምንም የድጎት ነገር ለሚሄድ እና እኔን ለመጉዳት ደግሞ ሲመጡ ራሱ አስቢ፣ ቪዲዮ እንኳን እኔ ኖሮኝ እነሱ በፎቶ የእኛን እመኑ የእኛን ካላመናችሁ እኔ ቪዲዮ ይዤ እነሱ ስክሪንሸት ኬት እንዳመጡ ማይታወቅ ስክሪንሸ መጨረሻ ጊዜ ማለት የሚፈልገው እንደው የፈጠራችሁ እናንተ የምትከተሉት ይክፈላችሁ። ላይክ በቀይን ነው ልል የሚችለው። ሆኖም ግን ሀቢባ በጣም ነው የማመሰግነው። ሀቄ ስዳ ወጣት ሁሌም አቅሽ አይደበቅ ደግሞ የልቅፈጣጋ ልጣታል የአካውንቷ ባለቤት እኔ አዎ የአካውንቷን ባለቤት እናመሰግናለን። መታ እዚህ ጋር ቪዲዮ አብርታ ሎጊን ታይም አካውንት ሪጅን ኤቭሪቲንግ የጠየኩትን ማስረጃ። እኔ ሎጊን ታይም ባላይ አላምንም ነበረ። እንደገና በስክሪንሻት አላምንም። እኔ በስክሪን ሪከርድ ነው አካውንቱን ኤቭሪቲንግ ስክሪን ሪከርድ አርጋ አሁን እኔ ሙሉ በሙሉ ስለ ነፃነትክ መመስከር ይችላለሁ። የጠየኩት ማስረጃው እንዳለ የዛኔ ደግሞ ህዝቡ የበለጠ ሀብቀህን ደግሞ ያቀልሃል። እሺ፣ ይረሳል።